ጤና ይስጥልኝ። ርጋሰማስንሷርምስትትናቸው ሰላም ነው ወንድሜ። የገንዘብ እርዳታ አይደለም አይደል? አረ፣ ገንዘብ አይደለም አቡ። ኧረ አትበለኛ። መጠየቅ እኮ ግዴታ ስላለብኝ ነው። የምችለውንና ማልችለውን እኔ ስለማጥ ነው። ለዛ ነው ወንድሜ። የገንዘብ ካልሆነ አለ አክብራችሁላችሁ ነው። አሚን አሚን። እሺ። ሰው ገንዘቤን በልተው ነበረ አዎ እንጃ፣ ተበልቼ ነበረ። ማነው? ምንድን ነው የበላኝ? ከመጀመሪያው ጀምሮ የበላችኝ ባለቤቴ ናት። እንዴት? ያኔ፣ ከመጀመሪያው መናገር ካለብኝ ከመጀመሪያው ልናገር። ከመጀመሪያው ነው ግዴታ። እኔ ከመጀመሪያው ካልሰማው ነገሩ አይገባኝም። ከመጀመሪያው ሰምቼ አዳምጬ አንተ ከተበደኝ ከጎን እቆማለሁ እሺ ሀቡ፣ እኔ በመጀመሪያ ልጅቷ ጋራ የተዋወቅነው ሀገር ቤት ነው። ገብተሻል? እሷ ክርስቲያን ነበረች፣ እኔ ሙስሊም ነበር። ሃይማኖት አይጠራም እዚህ ቤት የተለያየ ሃይማኖት ብቻ ማለት ነው የሚቻለው። ሃይማኖት አይጠራም እዚህ ቤት እኮ የተለያየ ሃይማኖት። ስለዚህ እሺ አሁን ወደ አንድ መተን በአንድ ጎጆ እየኖር ነበር ሀገር ቤት ማለት ነው። እና በአንድ ጎጆ እየኖር በሀገር ሰላም ምክንያት ሁለታችንም እሷ ከሀገር እያለን ነብሰ ጡር ነበረች። ከሀገር ሳንወጣ ነብሰ ጡር ነበረች እና በሀገር ሰላም ጉዳይ እኔ ከሀገር ልወጣ ነበረ። በእግሬ ልመጣ ነበር ነው፣ ወደ ሳውዲ ልሄድ ነው። እንደዚህ እንደዚህ፣ እኔ እናቴ ጋር ላስቀምጥሽ ስላት፣ አይ አንተ ከምትሄድ ከሆነ አንተ ጥለኸኝ የምትሄድ ከሆነ እኔ ራሴን ነው የማጠፋው። ያለ አንተ ማን አለኝ? እኔ ቤተሰቦችን ሁሉ ርቄ አንተ ጋር እየኖርኩኝ ማንም ሊያስጠጋኝ አይችልም። ማንም ደግሞ እንዳንተ ሊሆንልኝ አይችልም። ስለዚህ አብሬ ይሄዳል ወስደኝ። አይ እኔ ነብሰ ጡር ስለሆንሽ አንቺን ይዤ መሄድ አልችልም። ደግሞ እኔ ስለመንገዱም ስለምንም ነገር አላቅም። የሚደርስብንን ነገር ስለማላቅ ሰፖርት የሚያደርገኝም ወንድሜ ስለሆነ አቅምም ላይኖረኝ ይችላል አልኳት። ገብተሻል። ደግሞ በባህር ስንመጣ ያው ብዙ ገንዘብ ያስፈልጋል። በዛ ላይ ነብሰ ጡር ናት። በዛ ላይ ስለ መንገዱን የምንም የማውቅም ጉዳይ የለኝም። ሲወራ እንኳን ሰምብቻ አላቅም በዛን ሰዓት እና እንደዛ ባልኩበት ሰዓት እኔም ጊዜ የለኝም ነበረ፣ ቆም ብዬ ማሰብበት። ልጅቷም ራሴን አጠፋለሁ ብላ ስትገለገል ጎረቤቱ ምኖም ሲይዛት፣ መምጣት ስላለብን አገር ቀይረን ካለንበት ቦታ ግድ ሀገር መቀየር ስላለብኝ አገር ቀይረን ላሳምናት ሞከርኩኝ። ኮምቦልቻ ሁሉ መተን ገንዘብ ሰጥቼ ላሳምናት ሞከርኩ። ጭራሽ በቃ ከአንተ ተለይቼ እኔ መቀመጥም አልፈልግም፣ የማይሆን ነገር ነው፣ የማይታሰብ ነገር ነው አለችኝ። ከዛም በኋላ ያ ነገር በቃ የሆነ ይሁን ብዬ እኔም ወንድሜን አሳምኜ ሰፖርት እንዲያደርገኝ ወንድሜ ከሆንክ እንግዲህ ከነ ሁሉ ነገር የተወደኛለህ ብዬ አስባለሁኝ። ስለዚህ እኛ ሁለት ነን፣ እንደዚህ እንደዚህ ጥዬ መምጣት ስለማልችል ሰፖርት የምታደርገኝ ከሆነ እንመጣለን ብዬ ነገርኩት። አላስኔ ወንድሜን አደጋ ላይ መጣል አልፈልግም። እኔ እሱ እንደማይሆን አውቃለሁኝ። ኢትዮጵያ ተቀምጠህ እንደዚህ እንደዚህ አደጋ ላይ አንተን መጣል አልፈልግም ብሎ ሁለታችንንም ወደ መንገድ ያስገባናል። ሀቡ ወደ ሳውዲ በባህር ማለት ሚስቴ ናት። የሰማንያ ሚስቴ ናት። ተጋብተን ተፈራርመናል። ወደ አንድ መተን ወደ እኔ ጠቅለሌ ወደ አንድ መተን። ከዛ በኋላ ነው ሁሉም ነገር ይኖር። ከዛም በኋላ ልጅቱ ወደ ባህር ከተሻገርን በኋላ ሁሉም ነገር ጥሩ አልመጣልንም። ሀቡ ነብሰ ጡር ስለነበረች በጣም ታመመችብኝ። ተንገላታች። ጓደኞች ነበሩኝ ጥለውኝ ሄዱ። እኛ ግን መሄድ አልቻልንም ነበር። እሷ ይታመመች ነበረ። ገብተሻል በዛን ሰዓት በመንገድ በጣም ተሰቃየን፣ እኔም እሷም። በዛ ምክንያት ደግሞ ሰዎች እሷን ፈላጊ ምንም ስለነበረ እየተጣለች ሁሉ ተደብድቤያለሁ። እኔ ብር ከዚህ ሁሉ እያስላኩኝ። ፈላጊ ማለት እሷ ሴት እርጉዝ ሆና እንኳን በሌላ ነገር የሚፈልጓት ወንዶች ጋር ትጣላ ነበር። አንተ? አዎ ተደብድቤ፣ ወላሂ ስድስቱ ሆነው መተወኝ ነበረ። ወርከ ምናምን ታኝቻለሁ። እግሬ ታልያሎች ናቸው፣ ሌላ ዜጋ አዎ ኢትዮጵያዊ ናቸው። እግሬ በፈራድ የሚባል ምሳር አለ በምሳር መጥተውኝ ወላይ ተኝቻለሁኝ። ወርከ ምናምን መሄድ አልችልም ነበር። እዛ ተቀምጬ ራሱ ሰፖርት የሚያደርግም ወንድሜ ነው። ከዛ ስድስት ወር ነው የመን፣ እኔ እሷን ጥዬ አልሄድም ብዬ እየደከመችብኝ ኮዶም ስለገፋ ስድስት ወር የመን እሷን ብዬ፣ የሚያገኘኝ ሰው ሁሉ ለምን ራስህን አታድንም አንተ በበረሃ እየተሰቃየህ ሁለታችሁም እየተያያችሁ ከምትሞቱ፣ ስንት ወር ሆኗቸዋል፣ አንተም ሰውነት አለቀ፣ እንደዚህ እንደዚህ ብለህ በዛ ላይ ከጎንህ ጓደኛ የለህም፣ ምን የለህም፣ ለምን ጥለሃት አትሄድም ብለውኝ፣ እንኳን እኔ ጥያት ለመሄድ ፍላጎት የለኝም ነበረ። በጣም ስለምወዳት እኔ እሷን ጥዬ መሄድ አልፈለኩም ነበረ። እሷ የሆነችው እሆናለሁ ብዬ እንኳን ሌላ ይቅርና ስንት ነገር ጥይት እየተኮሰ ወረበል ከአባ አብሬያት ከላዩ ላይ ተኝቼ ፍንጣሬ ደረቴን ድንጋይ ማለት ነው ወላሂ ድንጋ ደረቴ መጥቶኛል። ወላሂ ይህንን ምታይ ብዬ ግን ያን ሁላ ነገር ሆኜ ስድስት ወር ታግሼ መንገር ላይ አምስቴ፣ ድንበር ላይ አምስቴ ተመልሰን በስድስተኛው ነው ይዣት የገባሁት፣ ብቻችንን ማንም ሳያግዘኝ ገብተሻል አቡ። ግን በዝን ሰዓት እኔ ልክ ሳኡዲ በገባች ያ ሁሉ ነገር አልፎ ሳኡዲ ገባን። አልሐምዱሊላሂ ረቢል ዓለም ሀያ አንድ ሺህ ሪያል ፈጅተን ነው የገባነው። ሰፖርት ያደረገን ወንድሜ ነው። ከዛም በኋላ ይህም ሁላ ገንዘብ አፍሰን ገብተን አልሐምዱላ ረቢ ላለሚን ስንታመም ብር ልኩ ወላሂ በቢጣ ቃ ሳይቀር በምን ሳይቀር እያሳከበ እዛ ደረስ ገብቶሻል። ልክ ሳውዲ በገባ በአንድ ወር ውስጥ ነው የወለደችው። ሀቡ ወላሂ አልሐምዱላ ረቢ አቤቷ ዶክተር አስመጥቶላት። እኔም ወደው ወደ ገጠር ወጣ መስራት ስላለብኝ እሱ ገንዘቡ ሁላኛ ላይ ያፈሰው ስለጨረሰ ገንዘብ የለውም ነበረ። ገጠር ወጣሁኝ፣ እኔ ማለት ነው ገጠር የወጣሁት ምንድነው እሷ ልማረስበ ፍየል እረኝነት አገኘሁ። ፍየል እረኝነት ወላ የሁለት ሰው ስራ ስሰራ ነበር። ቋንቋም አልችልም። ሲያንከላክሉኝ ሰውዬ ስልኬን ሁላ ሰብረውብኛል። ምንም ነገር ስለማላቅ ጂፕሴም ምናምን ሲለኝ ማሰሪያ በነዚህ ሀገር እኔ አላቅም ጂፕሴም ጂፕሴም ምናምን ሲለኝ እኔ ደግሞ የኔ ሴም ካርድ ምናምን ስልክ ምናምን ሲለኝ ስልኬን ስልኬ ሰወጣ ለወራ መስሎት እሱ ደግሞ ስልኬን ሁላ ሰብሮብኝ ስንት ነገር ሆኜ እሷን አረስኳት ወላሂ ከማንም ከምንም በላይ ያው ልጅቷ ወደ እኔ ጠቅለላ ስለመጣች ብዙጋ አንድም ዘመድ የላትም የምታውቀው ሰው የላትም አቡ የኔ የምትለው ሰው የላትም እሷ እኔ እንጂ ያለኝ እሷ የላት እኔ ያ ክስተ ልጅ አጎት ልጅ ምናምን አለኝ። ወንድሜም አለ ሰርተልን ክፍል ነው ያመጣን እዚህ ያው መልሳለን ይሻላ ብለን ከዛም በኋላ ልጅቱ ሰባት ወረ ቁጭ አርጎ ያረሳት። ወላ ሳዑድ አረቢያ ላይ ወልደው በአርባ ቀናቸው ስራ ይገባሉ። ሀቡ ልጅታቸውን ይዘው ይገባሉ መዳም ቤት አው በዛ ሰዓት ግን ልጄ በመንገድ ተጎድቶ ስለነበር እሷም ተጎድታ ስለነበር ሰባት ወር ነው ቁጭ አድርጎ ወንድ የሚያረሳት። ሰባት ወር አስበሸዋል። ማንም ይሄን አያደረግም፣ ወረበል አምስት ሳንቲም በዚህን ሰዓት የገዛ ቤተሰቦች አራስ አይሰጧት። ከዛም በኋላ ይሄ ልጅ ተወለደ፣ አልሐምዱላ ደህና ነው። አሁን ትንሽ ያው እንትን ቢልም ቢያመውም እሷንም አረስኳት። እኔም ያው ሰባት ወር ከሆነ በኋላ ስራ አስገባዋትኝ። ስራ ገባች። አልተመቻትም ነበር ልጅ እዛ ለመስራት መልሳ ወጣች። በአጋጣሚ ሆኖ እንገናኛለን ብዬ እኔም ልጅን ለማየትና ወደ አገር ለመላክ እንገናኛለን ብዬ ወደ በፊት ከጅዳ ርቄ ነበር የሄድኩት የአንድ ቀን መንገድ ለመስራት ብዬ ወደ ጅዳ ቀረብ ብዬ መጣሁ። አላህ ላለ ሆኖ እኔም ተያዝኩ። ገብተሻል ነገሮች

አንተ ፍየል እየጠበል ገቢ ግን እንዳለ ለእሷ ነበር የምታስገባው። ቴቭ ንኪ ለእሷ ነበረ ገቢውን የምሰጣት ወላሂ አንድ ብር ሸበካ እንኳን አዝኖ አብሮ በመንገድ የመጣልኝ ባህርተኛ ሳይቀር ይሞላልኛል፣ ስለሚያውቅ፣ ስትሬ ስለሚያውቅ እኔ ለራሴ አንድ የምጠቀመው ነገር የለኝም ወላሂ ለአዚም በኦሞ እየታጠቅ የምታገኘው ደሞዝ ስንት ነበረ? ሺህ ሶስት መቶ ብር ነበረ ሀቡ ሺህ ሶስት መቶ ሪያሉን ቀጥታ በየወሩ ለሚስት ለሷ ነበር የምትሰጣት። አዎ የሁለት ወር ደመወዝ ሰውየው ሲያመኝ አልሰጠኝም፣ አባረረኝ፣ አልሰጡተኛል። እና ታዲያ የስድስት ወር ደመወዝ ሙሉ ለእሷ የምትሰጠው ወንድምህ ግስ ከፍሎ ያመጣል። እሷ ከፍሎ ምደውን መጀመሪያ እሷ ለሀኪም ቤትም ለልጁም እየታመመ ስለነበር ብዙ ነገር እየተመላለሰ ነበረሪሚስለትነ የታረሰችበት እሱም ደግሞ ለእሷ ነው የሚለው። አዛው እሱ ጋር ስለሆነ ያለችው ችግር የለውም ብለን እንትን እያልኩ ነበረ። ገብተሻል? ከዛም በኋላ እኔም አንድ ብርሳሊዝ እስር ቤት ገባሁኝ። ነገሮች ሁሉ የተቀየሩት እስር ቤት ስገባ ነበረ። ገብተሻል? አንዳንድ ወንድሜን ያው የሚጠሉ ሰዎች አሉና እሱን በልጅቱ የዋና ምንም ነገር የምታውቀው ታሪክ የላትም። ሰው የሚነግራትን ትሰማለች። በጣም የሰው ወሬ ትሰማለች። እኔ ወንድሙ እንደዚህ እንደዚህ ነው እስከ እሱ እዳን የሚያስከፍልሽ ስለዚህ ጥፊ ከሱ ይሏታል። ወንድም ኦኬ፣ አንተ እስር ቤት ከገባክ በኋላ ሰዎች ጥፊ እዳውን እንዳያስከፍሉሽ ይላታል ይሏታል አዎ እስከ ሱዳን ነው የሚያስከፍሉሽ ጥፊ ይሏታል ያንቺ ብቻ ሳይሆን ባልሽም አብሮሽ የመጣበትን እዳ ነው የሚያስከፍ ልጠፋ ከሌላ ሰው ጋር እየተጀናጀነች ነው። መጀናጀን ነው ወይስ ሌላ ነገር? ማለት የፍቅር ሳይሆን ጀነጅ ነው ሀቡ ከወንድ ጋር ተጀናጅና ሊያወርዳት፣ አዎ ሌላ ቦታ ሊያወርዳት። ገና የሰባት ማራሱና ወላሂ ላዚም ሀቡ ልጇን ልካ እሱ ጋር ለመሄድ ልጅ እንደሌላት እየዋሸ ትጀነጅነዋለች። ሀቡ ማስረጃ አለ ወላሂ ማስረጃ አለኝ። ራሷ ልጅቷን እሰጥሻለሁ፣ ጠይቂያት። የማታምንበት አንድ ምክንያት የላትም። ከሰው እስከ እንትን ድረስ እኔ ማስረጃ እሰጥሻለሁ፣ ማስረጃውን እናያለን። ከዛ በተሰባን አንተ እኔ ማስረጃ እሰጥሻለሁ። ከዛም በኋላ ትጀናጀናለች። እኔ ሰው ሲነግረኝ አላመንኩም ነበር መጀመሪያ። እኔ በጣም የምንዋድደው ለእኔ ብላ ብዙ ነገር እንደሆነችልኝ አውቃለሁ። ግን እኔ አልሐምዱላ ረቢል አለሚን የምለው እኔ ለሰው የደስታም ለደስታ እንጂ የእንባቸው ምክንያት መሆን አልፈልግም። ሀ ቀድሜ እኔ መሷ ማስቀየም አልፈለግኩም፣ አልተነገርኳትም እንደዚህ እንደዚህ ከሆነ እንኳን እንድትነግሪኝ ሀሳብሽ መቀየር ከፈለግሽ እና ሰልችተሽ ከሆነ ላላብለሽ፣ ክብሬንም እንዳታሳጭ ምንም እንድትነግሪኝ ነገር። እስር ቤት ሆነ እስር ቤት እያለው ወሬው ደርሶኛል። እኔ ውሸት ነው ብዬ ሰው ሊያጣላን መቶ ነው ብዬ ነው እንጂ ወሬው ደረሰኝ። እስር ቤት ሆነህ ወሬው ደረሰህ፣ ሚስትህ ከሌላ ሰው ጋር እየተጀናጀነች እንደሆነና ልጇን ኢትዮጵያ ልካ ልጅ የለኝም እንዳለችው ልጇን ኢትዮጵያ ልትልክና ልትጠፋ እንደሆነ ከሷ ካስቀመጥካት ከወንድምህ ልትጠፋ እንደሆነ ሰዎች መጥተው ነገሩ፣ ወይ በስልክ ነገሩ። ከዛ እኔ በስልክ ነገሩ ሊያጣሉኝ ነው ብዬ፣ ያችኛዋ ልጅ እንደዛ ብላ የምትነግረኝ ልጅ ነገረኛ ስለሆነች ያው ልታጣላኝ ነው ብዬ ዝም አልኩኝ። አቡ ገብቶሻል አይደል ምክንያቱም ብዙ ሰው ፍቅሩን የሚያጣው በሰው ወሬ ነው ብዬ ከልብ ያላስገባውትም ነበር። ምክንያቱም እኛ ምንም ነገር አይበግረንም ብዬ ነው ማስበው። ብዙ ነገር አልፈናል፣ ይህን ነገር ታደረጋለ ብዬ አላስበው። ከዛም እኔ የሚያሳዝነኝ ምን እንደሆነ ታውቂያለሽ? እኔ እንኳን ምርጫ ስሰጣት እሷ ያን ነገር ማድረግ አቅቷታል። ወረብልካ እኔ ቢያስ እኔን የማፈልገኝ ከሆነና እኔን ሰልችታ ከሆነ የወንድሜን ብር ከፍላ በሰላም መለየት እንደምንችል ሁላ እነግራታለሁ። ምክንያቱም ምን አንቺ ደስታ ነ የሚያስደስተኛል ለመላት በጣም ነው የምወድህ ብላ ነው የምታለቅሰው። ወድሃለሁ ነው የምትለኝ እሷ አፈቅርሃለሁ ነው የምትለው። እንዴት እንደት ትለኛለ ለአንተ ብዬ ካገር ወጥቼ፣ እንዴት እንደት ትለኛለ ነው የምትለኝ። እሺ እና ታዲያ አሁን አንተ ብትገባ ማመጣሃለሁ ትልህ ነበር፣ እስር ቤት ውስጥ ሆነክ ወላሂ ላዚም እንደዛ ነበር የምትለኝ። ልክ ልጁ ኢትዮጵያ እንደገባ እኔም ልክ ኢትዮጵያ እግሬ እርግጥ እንዳለ አህመድ ኢትዮጵያ ገባ ስትባል እሷ ጠፍታሪ አድገባች። ሌላው እንዳወረዳት ልክ ኢትዮጵያ እንደ ዛሬ ገብቼ እንደ ነገ እሷ ጠፋች። ምንድን ነው ያልኩት እኔ እኔ ንማፈልጊኝ ከሆነ አሁንም ስልኳን በየትኛውን ቦታ ፈልጌ ያገኘው በወልካኛ ላይ ስልክ ቀይራ ላይ ምናምን እስከ ልጁ ድረስ አገኘኋቸው። ልጁ ምንም ነገር ልጅ እንደሌላት ምናምን ነበር የሰማው በሰዓቱ ተጣሉ፣ የተወሰነ ምናምን ወዲያው ተስማሙ። በምንድን ተስማሙ አላውቅም፣ ግን እኔ ስነግራት እሺ፣ ቢያንስ የወንድሜን ገንዘብ ስጪና ወንድሜ ጋር አስታርቂኝ። እኔ ወንድሜ ጋር እንደዚህ እንደዚህ ሁኜ ተጣልቻለሁኝ። ወላሂ ሀቡ፣ ማንም በተሰብ አላቀረበኝም። ኢትዮጵያ ሰድ የወንድሙን ገንዘብ አጠፋ፣ ይሄ ልጅ እኮ እንደዚህ እንደዚህ ነው ሚስቱ ጋር ተመሰጣጥሮ የሰው ገንዘብ በላ። ሀቡ ወላ የምን ብዬ እንደምነግርሽ አላውቅም አንድ ልጅ ናት እቺ፣ ወስዳቤ ነበረ። ገብቶሻል። ሁለተኛ ደግሞ የወንድሙን ገንዘብ እንደዛ አድርጎ አስጠፍቶ ተመካክሮ ነው ያስጠፋት። በጎን ብር እየተቀበለ ነው ብለው ወንድሜ ጋር ሳይቀራጣሉ። ከሁሉም ነገር አፈርሁኝ። አዎ በጣም ያሳዝናል። እውነት ከሆነ ያወራኸው ነገር ሁሉ እውነት ከሆነ እጅግ በጣም ያሳዝናል። እንደዚህ ማድረግ ሰው ላይ ግን ከሷ አንስማና ደግሞ እኛ እውነቱን እንወቅ። ሀቡ ምንም ልጅቱን ብታይቂያት አሁን ባልሆነ ነገር ተይዛለች ልጅቱ። እኔ አመት ከምናምን ወረበል በማላውቀው ሀገር የሰው ፊት ያለማየት የዘመን ፊት ያለማየት ስዞር ነበር። ሀቡ እኮ ታዲያኛ ኩልና ግዝ ልንረዳህ የምንችለው እኮ ከሷ ሰምተን ነው ከጎንክ ልንቆም የምንችለው ሀቁን ከእሷ ሰምተን ነው እንጂ እሷ እስር ቤት ናት። ሰው ከእሷ መስማት የማንችል ከሆነ ከአንተ ብቻ ሰምተን ምን እንበል? ከአንድ ወገን ብቻ። እስር ቤት አይደለችም እኔ ያልኩሽ፣ ባልሆነ ነገር ልጅቷ ተይዛለች። አሁን ያለችበት ልጅ አሁን አብሯት ያለው ልጅ እያስፈራራት ነው አሁን። ገንዘቡን እንሰጣለሁ ብላ ወላሂ ምላ ምላ ተገዝታ መታ ነበረ ስንት ጊዜ መታለች። ግን ልጁ በፈቶ እያስፈራራት ስለሆነ ልጅቱ ምንም ነገር ማድረግ አልቻለችም። ወይንም ደግሞ መክፈልም ላፈልግ ትችላለች ወንድሜ እሷ እዚህ ጋር ቀርባ ከእሷ ካልሰማን ምንም ልናደርግልህ አንችልም። አስቀድሜም የም ነገር ይጋለሁ እሷን አገናኝሻለሁ ታናግሪያታለሽ ብለኸኛል። እሷን እስካላናገርኳት ድረስ መታ ከእሷ እስካልሰማን ድረስ ለአንተ አስተያየት እንኳን መስጠት አንችልም። ከሁለተኛው ወገን ሳንሰማን አሁን በምን ላገናኝሽ? ታይ እንዴት በምን ላገናኝ? ምድር ላይ አይደል እንዲ ያለችው። ስልክ የላት የኔ ስልክ ብሎ ካርገዋል የኔን አላረገችውም። እኔን አታውቅኝም። ለኔ የተሰጠኝ ያለ ቁጥሯን እኔ አናግራታለሁ አመጣታለሁ እዚህ ጋር ከዛ ውጪ እውነት ነው። አንተ ብቻ አይደለም አንዲትም ሴት ልንገርክ ወንድሜ፣ መታ ተበደልኩ ስትለኝ አዳምጣት አለው። ከዛ የበደለሽ አካል እዚህ ጋር ይምጣና ከሱም ልስማላት አለው፤ እንጂ ከአንድ ወገን ብቻ ሰምቼ አልፈርድም። ይህንን አድርጋብህ ከሆነ ደግሞ በጣም በጣም አስነዋሪ ነው ወንድሜ ላይ ማንም ሰው እንዲህ እንዲያደርግ አልፈልግም። ወንድ ልጅ አለኝ፣ ወንድ ልጅ ላ የትኛውም ሴት እንደዚህ እንድታደርግ አልፈልግም። የነገርከን ነገር ሁሉ ትክክል ከሆነ እሷም መጣ። ይህ በጣም ነውር ነው ያደረገችብክ ነገር እውነት ከሆነ ይህንን ነገር ከራሷ ድምፅ ስሰሚ። ምንም ነገር እንዳላደረግኩት ታውቂያለሽ፣ ችግር የለብኝም። ግን አሁን ስልክ ብቻ ለአንቺ እንድትመልስልሽ ነው እንጂ አንድ ነገር ደግሞ የምለው ልጃችን ያኔ ታማሚ ነው ያመዋል አሁን ሶስት አመት ሶስት አመት ከምናምን አልፎታል። ያው የእንክብካቤ ጥረት እና እንግልት ነው። ቫይታሚን ዲ ጥረት አለበት። አሁን በፊት እሷ ቤተሰብ ጋር ነበርና የሆነ ሰዓት ታሞ ልጁን ያው እንክብካቤ ጥረት ሲኖርበት እኔ ምንም ገንዘብ የለኝም ከቤተሰብ ርቅ ያለው ብይሻሉ ሀቡ ያለሁት ወላሂ ዘመድ የሌለበት ቦታ ነበር። ከዛ ልጁ መታከም ስላለበት አህመድ እንደዚህ እንደዚህ ነው፣ በልጁ አታስጨቅጭቀኝ፣ እንደዚህ እንደዚህ ነው እና መታከም አለበት። ገንዘቡን መከፍላለሁ ብላይ ለልጁ መታከሚያ መቶ ሰላሳ ሺህ ብር ገባልኝ። ማን አስገባልህ? እሱ አስገባችልኝ። መጀመሪያ ጊዜ ሌላ ወንድ ጋር ሄዳም ታወራታለህ ማለት ነው? ወሬ ሌላ ወንድ ወስዷት ስትሄድ አንተ ታወራታለህ፣ ከእሷ ጋር ታወራለህ ማለት ነው? እመልስልሃለሁ ትለኛለች። ገንዘቡን መልሼ ወንድምህ ጋር አስታርቅሃለሁ ትለኛለች። እኔ ደግሞ ሁኔቷን ስለሚመስለኝ ወረብል ከአባኔ አንቺ ጋር ለመግባብ ቆየሁ። ካሰብኩ ግን ራሴ በቃ ሚዲያ ላይ አሳልፍ አሳልፊ ያለመስጠት ብዙ ጥረት አርጌያለሁ። ራሴ ጋር ብዙ ተጣልቻለሁ። ወላይ እዚህ ጋር ብዙ የሚያውቅ ሰው አለ። አሁን ከተማ የሚሰማ በጣም ወላሂ፣ ስለኔ የሚያውቅ ከቶም አብሮኝ የመጣ ሁላ፣ አብሮኝ የመጣ ብዙ ነገር ያደረገልን ሰው አለ ወላሂ። ግን አሁን ያንን ነገር ምን ትላለች ልጅቷ? እኔ ልጁ እያስፈራራት እንደሆነና ምንም ነገር ማክፈል እንደማችል የምትነገረው። እስካሁን እኔ ለራሱ አንድ ብር የለኝም። ወደ ራሱ ብር ነው እንደዚህ እንደዚህ ምንም ነገር አልቻልኩ ነው ምትለው? አዎ እኛ እኛ ለአንተ አስተያየት መስጠት ምንችለው አንተ ከአንተ ጎን መቆም አንተ ማገዝ የምንችለው እሷ መታ ከእሷ ከሰማን በኋላ ነው። ከአንድ ወገን ሰምተን ምንም አስተያየት እንኳን መስጠት አንችልም። ለምን አናቅም። እሺ፣ ልጅቱን አሁን መቼ ነው ምንጠይቃት? አቡ አሁን ቁጥሩ አንሰጠኝ። እኔ ቁጥር ከን ያንተን ወስድና በዋትሳፕ ትሰጠኛለን። ቆይ ሞዲሬተሪን አስገባልሃለሁ ስልኬ ስላላት፣ ለእሷ ስልክ ቁጥርን ትልካለን። እሷ ወደ እኔ ስልኩን ትልካለች። እኔ ዋትሳፕ ላይ ሀቢባ ነኝ። ስልክ ስልኳ አንሰጥኛለን እኔ ዋትሳፕ ላይ ቮይስ አደርግላታለሁ የሚሆን አድርጌ ቲክቶክ ፕሮፋይሏን ትልክልኛለች። ዋትሳፕ ላይ ትመጣና እናገናለን። ከእሷ ሳንሰማ ለአንተ ከጎንክ ልንቆም አይደለም አስተያየት እንሰጣለን። እሷ ነስማና ከጎንክ እንቆማለን። ይችውት መስዬ፣ ከላይ ያለችው አሁን ያስገባዋት መስዬ ሞድሬ ናት። ቶሎ አድርጋትና በመሴጅ ቁጥር ያላክላት። እዛ እኔ አሁን ሀቢባ ነኝ ብዬ ኢንቦክስ ላይ ይሄ በረ ሀቢባ ልጁ እውነት ያለው ይመስላል። በይመስላል ለኔ ያልሰራማ። እኔ ከሰው ጎን ስቆም፣ ከአንድ ሰው ከተበደለ ሰው ጎን ስቆም ከሁለቱም ወገን ሰምቼ ሀቅ ካለው ጋር እቆማለሁ። ከተበደለ ሰው ጋር እቆማለሁ፣ ከሁለቱም ሰምቼ። ዛሬ እሱን ወይኔ ይህቺ ጨካኝ ናት ባለ ጌ ምናምን ብለን ነገ እሷ መታ ከሱ የባሰ ነገር ብትነግረን ልትገለበጡ ነው ድጋሚ። አቋም ካላችሁ ከሁለት ወገን ሰምታችሁ ከተበዳይ ጎን መቆም ነው አለቀ ከአንድ ወገን ሰምቶ አይመጣም አይሆንም ግን እሷ ባታምንስ ማስረጃ ካለው ባታምንም እንፈርድባታለን ማስረጃ ካለው ከልጁ ጋር የተላላከችው ቮይስ ከልጁ ጋር የተጻጻፈችው መሴጅ ካመጣለን የሰው ምስክር አይደለም ሰው ተመክሮ እንዲበል እንዲበል ተብሎ መጥቶ ሊል ይችላል የእሷም ዘመድ ቢሆኑ ከእሷ ጋር ከተጣሉ እሷን ለመበቀል እንዲበሉልኝ እንዲበሉልኝ ብሎ አሳምኖ ሊያመጣቸው ይችላል። እኔም ማስረጃ ብዬ የምይዘው ከሱ ጋር ከማንገጠችው ከተዳራ ላይ ከማንገጠችው ሰው ጋር የተጻጻፈችው ቮይስ የተላላከችው ቮይስ የተጻጻፈችው መሴጅ ካለ እሱን ማስረጃ ካመጣ እኛ ከወንድማችን ጎን እንቆማለን። ሴት ብቻ አይደለም የምትበደለው፣ ወንድም ይበደላል። ሰው ተበድሎ ከሆነ ከጎኑ እንቆማለን። እኔ ወንድ ልጅ አለኝ። ወንድ ልጅ ማንም እንደዚህ እንዲያደርግብኝ አልፈልግም። እውነት እሱ ያወራው ነገር እውነት ከሆነ ወንድ ልጅ ማንም እንዲህ እንዲያደርግብኝ አልፈልግም የእናቴ ልጅ ወንድሞች አሉኝ ወንድሞች የትኛውም ሴት እንዲህ እንድትጫወትባቸው አልፈልግም ሁሌም ከሀቅ ጎን እንቆማለን ግን ሁለት ከሁለቱም ወገን እነስማ ቁጥሩ ከደረሰች መስዬ ዋትሳፕ ላይ ላኪልኝና አሁን ቁጥሩ አነስታኝ ሰክሰስ እንኳን ደህና መጣክ